አደይ ዴቭን አሰናበተችው፣ ላንተ ምንም ያህል ቅንጣት ያህል ፍቅር የሚባል የለኝም ስትልም፣ ባርኮቴም ደግሞ እንደሚያፈቅራት ከዚህ በፊትም ነግሯት ነበረ። አሁንም ቤዛ ደግሞ እየተጫወተችበት እንደሆነ ከለሊ ከሰማ በኋላ ተመልሶ መንገድ ላይ ሲመጣ አደይን አገኛት። እናም አደይን እንደሚያፈቅራት ፍቅሩን ገለጸላት። ሲቀጥል ደግሞ ቀለበት አሰረላት። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር ሰብስክራይብ ማድረግ አትርሱ ማለት ነው። አሁን ላይ ባርኮቴና አደይ ያሉበት ሁኔታ በጣም ምርጥና ባስቀኒ ሁኔታ ነው ያሉት። እናም ዴቭ ደግሞ እኔ እኮ በጣም ነው እማፈቅርሽ አንቺን ሳይኮ ሰላም ይሰማኛል ሲላትም አደይም ደግሞ እኔ ለአንተ ምንም ያህል ቅንጣት ፍቅር እንኳን የለኝም ብላ ስትናገር፣ ዴቭ በጣም ነው ያዘነው። ባርኮት ደግሞ ከቤዛ ጋር ነበር። እናም ቤዛ ደግሞ ለሌሊ ከዚህ በፊት አንቺ ኤላን ለምንድን ነው የተወሰነ ሸቀለሹ በልተሹ ህልም ማትዩ ብላ ስታወራም ስለነበረ እናም ለጥቅሟ ባርኮትን እንደቀረበች ያለውን መረጃ እኔ እናቴ ኒንሳኝ እያለች ማለት ነው ለሊ ለኤላ እና ለባርኮቴ ይሄን ነገር ተናገረች። ባርኮቴ ደግሞ እኔ ኮ ቀጥታ ወንድሟ እንደታሰረ እናትየውም እንደታመመች ቀጥታ ሄጄን ያየሁትኝ ባርኮቴ ሲልም፣ ኤላ ደግሞ እባክሽን ለሊ እንደዚህ አትበይ፣ አንድ ነገር ሳታረጋግጪ ለማውራት አትቾክይ። እናም ከዚህ በፊት ደግሞ እንረዳሻለን ብለን ቃል ስለገባን የአቅማችንን ያህል እንረዳታለን ቢዛን እያለ ኤላ ሲናገር፣ እናም ባርኮቴ ደግሞ ባርኮቴ ደግሞ ሚንብል ጥሩ ነው። ኧረ እባክሽን ለሊ የእውነትሽን ነው የእውነትሽን? እንደዛ ብላለች እሷ። እባክሽን ተረጋጊ፣ ተረጋግተሽ አስቢበት። ለምንድን ነው እንደዚህ ብለሽ የምታወሪው? ሲላትም እሷም አዎ የምሬን ነው፣ እኔ በእናቴ እኔ ውሸት እኮ አልምልም አለች ማለት ነው። እናም በዛ የተነሳ በጣም ባርኪ ተናዶ ስለነበር ተመልሶ ሲመጣ አደይን አገኛት አቀፋት፣ እንዲሁም ደግሞ ፍቅሩን ገለጸላት። ከዚህ በፊትም እኮ ፍቅሩን ገልጾላት ተቀብላ ነበረ። በዛም ምክንያት ከዴቭ ጋር ተጣልተው ነበረ ማለት ነው። እና ዴቭም አስከፍቷት ነበር፣ የምታስታውሱ ከሆነ ወደ ክፍለ ሀገር ስትሄድ ማለት ነው። እና በነገራችን ላይ ዴቭ በጣም ነው የሚወዳት በጣም ነው የሚያፈቅራት። ነገር ግን አደይ የምታፈቅረው ማንን ነው? ባርኪን ነው። ባርኪ ደግሞ አደይ ነው የሚወደው ባርኪ አደይን በጣም ነው የሚወዳት ማለት ነው። ዴቭ ደግሞ የሚገርማችሁ ነገር በቃ ከአደይ ውጪ ማንም ማየት አልፈልግም ማንም ለማየትም አይፈልግም። እናም ሲቀጥል ፍቅር አሁን ላይ ማንም ሰው ከዴቭ ጎን ካየች በጣም ነው በቃ የምትበሳጨው። እኔ የአደይ መቻነሰኝና አንቺ ደግሞ አቅፈሹ ትቀመጭ ያለሽ፣ ምን አይነት ሰው ነሽ አንቺ? ምንድን ነው ይሄን ያህል ምን ትሰሪ ያለሽ ከዴቭ አጠገብ አሁን እኔን ለማስቀናት ነው፣ እኔን ለማቃጠል ነው እያለች ስትለፈልፍ፣ ከዛም በኋላ ዴቭ ደግሞ ቆይ አንቺ ፍቅር ምን አስበሽ ነው? ምንድን ነው አንቺ ምን ላድርግሽ? ምን አደረገች ልጅቷ እንዴ? ምን አድርጊ ነው የምትይው? ኡፍ አሁን እስከ አንቺ የት ይሄዳል? እና ፍቅርን እዛው በተቀመጠችበት ጥሏት ሄደ ማለት ነው። ፍቅር ደግሞ በጣም ነው የምትወደው ፍቅር። ዴቭ ምንድን ነው የምትለው? አንተ የምታፈቅረኝ ከሆነ እሺ የምትላኝ ከሆነ እኔ ከአንተ ጋር ለመኖር ዝግጁ ነኝ። ምንም አላጠፋም ምንም አላደርግምም ሰውንም አልበድልምም አላስከፋምም ስትል እንዴ መልካምነት እኮ ለራስ ነው ፍቅር ምን አስበሽ ነው እንደዚህ የምትዩ ጥሩ ከሆንሽ ጥሩነት እኮ ለራስ ነው መልካምነት ለራስ ነው የሚለውን አታውቂም እንዴ ግዴታ እኔ ከአንቺ ጋር መኖር ስጀምር ነው የምትስተካከዩ እንደዛ ከሆነ ስህተት ነው በስተት ነው ያሰብሽው ስለዚህ ጥሩ መሆንሽ መልካም መሆንሽ ለራስሽ ጥሩ ነው ሲላት አንተ እኮ ሁሌም ከኔ ጋር ብትሆንና ከጎኔ ብትሆን እኮ አንተ ከኔ ጎን ብትሆንና ሁሌም ከኔ ጋር እኮ ብትሆን እኔ መቼም ጥሩ ከመሆን እኮ ዳላ አልልም። ስለዚህ እባክን አትራቀኝ ዴቭ ስትለው እባክሽን ፍቅር አታስጨንቅኝ፣ ከዚህ በላይ እኔ ማውራት አልፈልግም። ኡፍ አሁንስ የት ሊሄዳልና? ጥሏት ሄደ ማለት ነው። ከዛን አዘነ። እናም እንደተለመደው ፍቅር አፏ አርፎ አይቀመጥም። አሁን ሰላም ከሆነች አሁን ደሞ ትበጠብጣለች። አሁን ሰላም ሆና ደግሞ አሁን ደግሞ ቀጥታ አዳይን እየሰራች እያለች ከችለ ሄዳ ትበጠብጣታለች ማለት ነው። በባለፈው ምታስታውሱ ከሆነ አዳይ ምግብ እየሰራች እያለ ምንድ ነው ምን እየሰራች ነው? ምን እስካሁን ምን ስሰሪ ለምንድነው ያረፈልሽ? ልትበላት ተነሳች። ከዛም በኋላ የሚገርማችው ነገር አዳይ እሺ፣ በቃ ተረጋጊ ፍቅር፣ እኔ አስተካክላለሁ፣ አልጋሽንም አነጥፋለሁ፣ እኔ የምትፈልጊውን ለማድረግ ዝግጁ ነኝ። ለምንድነው እንደዚህ የምታስጨንቂ? ለምንድነው የምታጣድፊኝ ስትላትም እኔ እኮ ቅድም ያዘዝኩሽ መስሰሪ ነው እስሁ ምን ብታረጊ ነው በቃ ዕለት በላት ደረሰች ከዛ እንደ አጋጣሚ ዴቭ ሲመጣ አደይ አደይ እኔ እሰራዋለሁ በቃ አልጋውን ምን ያነጥፈዋለሁ በቃ ምግቡን ምን ያቀርባለሁ አላለች አቤት አቤት አቤት እኔ እኮ ግርም ነው የሚለኝ ፍቅር ባህሪ ባህሪው በጣም ሀይለኛ ነው አያዝም እና ከዛ በኋላ ዴቭ ደግሞ አዎ እንደዚህ ጥሩ መሆን ልመጂ መልካም መሆን ልመጂ መልካምነት እኮ ለራስ ነው እንደዚህ ጥሩ ስትሆኝ እኮ ለአንቺም ጥሩ ነው እኛም ደስ ይለናል፣ ምናምን አለ። ግን እኮ እሷ ሀይለኛ ናት ከጀርባ ማለት ነው። ከዛም እንዳልኳችሁ የአደይን ልብ ካጠፋች በኋላ አደይም እሺ፣ አልጋውን አልጋ ነው አደለም እትዬ አነጥፍልሻለሁ ምግብም እየሰራው ነው። ግን ፍቅር ትንሽ ታገሽኝ እባክሽን፣ እያለቻት እየለመነቻት እያለ ደግሞ እንደዛት ያለሽ እንዴ ምን እየሰራች ነው እስካሁን? በቃ ልትበላት ልትበላት ደረሰች። ከዛን እባክሽን ፍቅር ተረጋጊ የምትኝን ነገር በሙሉ አደርጋለሁ፣ እሽትን እሽ ተረጋጊ ስትላት፣ ምንድን ነው የምንረጋጋው? ምንድን ነው የምንረጋጋው? ልትበላት በቃ። ከዛ ዴቭ የዴቭ መምጣት ጥሩ ነው። ዴቭ መጣ። ሲመጣ፣ እንዴ ዴቭ መጣት አደይን እኮ ስራ እያገዝኳት እኮ ነበረ። አደይ ምን ላግዝሽ? በቃ አልከው ነው እኔን የማነጥፈው? ምግብም ደግሞ ዛሬ የማቀርበው አላለችም። ከዛ አደይ አፏን አጣመመች ማለት ነው። ምክንያቱም የፍቅር ተንኮል እንደቀጠለ አሁን ደግሞ እናትየው ስትመጣ ሰላም ነበረች። አሁን እናትየው ደግሞ ወደ መጣችበት ተመልሳ ስትሄድ ደግሞ ያው ተንኮሏ እንደቀጠለ ነው። እናም ቤዛ ቤዛ ያው አስመሳይ እና ውሸታን በመሆኗ ነው ባርኮት ቤዛን ትቶ መጀመሪያ ወደሚያፈቅራት ወደ አደይ የመጣው ማለት ነው። ለምን ለሊ ምንድን ያለቻት ለምንድን ነው አንቺ ይላን ተጠቅመሽ ዞር ማቲው ብላታለች። ሲቀጥል ደግሞ እሷም ለጥቅም ባርኮትን እንደቀረበች እናቴ አንዴ ታማለች፣ አንዴ ወንድሜ ታስሯል አንዴ ቤቱ ተይዘዋል። በቃ ያለውን የሌለው ምክንያት ደርድራ ብሩ ቀጥታ በባንኳ እንዲገባላት ነው የምትፈልገው። እና ዴቭና ባርኮት ኤላ እንረዳሻለን ብለዋታል። ያው ባርኮት ጓደኛቸው በስት ጓደኛቸው ስለሆነ ማለት ነው። ለሊ ደግሞ እባካችሁን ይሄ ድራማ እየሰራችባችሁ ነው ድራማ እየሰራችሁባችሁ ነው፣ ከቤተሰቧ ጋር ተመሳጥራ ድራማ ቢሆን እንጂ እንደዚህ አይነት ነገር ይኖራል ብዬ አላስብም። እናንተ ቤዛን የምታምኗት ከሆነ እኔ የለውበትም፣ ምንም አያገባኝም። ግን እኔ እንደማስበው ድራማ እየሰራችባችሁ ነው። ስለዚህ አስቡበት። እና በባለፈው እንደዛ ስትለኝ እኔ ኤላን አፈቅረዋለሁ፣ እንደዚህ አይነት ተንኮል በፍጹም አልሰራም በሱ ህይወት ላይ እንኳን ባላፈቅረውም ራሱ እንደዚህ አይነት ድርጊት አላደርግም። ስለዚህ እንደዚህ አይነት ምክር እንዳትመክርኝ አልኳትኝ ብላ ቀጥታ ተናገረች ለባርኮት እና ለኤላ። ኤላ ደግሞ እምትዩ እየገባሽ ነው እየተረዳሽ ነው፣ ግን እምትዩ ግን ታውቆሻል አላት። አዎ ኤላ እኔ ምንም መደብቀው ነገር የለም አለችው። ከዛም ባርኮት በጣም ተደናገጠ። በጣም የደነገጠው በነገራችን ላይ በጣም የተሰማው ምናልባት ለጥቅም ብላ ይሁን እንዲህ የቀረበችኝ። ግን እኮ እስከ ቤት ድረስ እኮ ሄጄ ወንድሟ ታስሮ እንደሆነ እና ያለውን ነገር ሲነግሩኝ ያው እኔ አምኜ የመጣሁት ግን የምርሽን ነው ለሊ አላት። አዎ የምሬን ነው አለችው ማለት ነው። ከዛም በኋላ ኤላ ደግሞ እባክሽን ተረጋግተሽ አስቢበት አውሪ፣ ዝም ብለሽ አታውሪ። እኔ በሰው ሕይወት ጣልቃ እየገባ የሚያውራ ሰውን አልወድም የእኔም ባህሪ ታውቂያለሽ። እባክሽን ዝም ብለሽ አታውሪ አላት ማለት ነው እና ይህላ እኔ እኔ በዋሽ በእናቴ የምልልሃለው እንዲህ አለችው። ከዛም በኋላ የሚገርማችሁ ነገር ያለውን ነገር ቤዛ ደግሞ ለማን የተናገረችው ለዴቭ። እንደዚህ እንደስቸግሮኛል እናቴ ደግሞ እያመማት ነው ብላ በድጋሚ ደግሞ ስታወራ፣ በቃ እንዴ ባርኪ ባለፈው ወረዳታለሁ አሉ ብሎ የነበርኩ አልሰጠሽም አላከልሽም ሲላት አረ ምንም የለም አለችው። በቃ እኔ የቻልኩትን አደርጋለሁ ሁሌም እኔ ከጎንሽ ነኝ፣ ከቸገረሽ ጠይቅኝ አላት ማለት ነው። እናም እንዳጋጣሚ አጋጣሚ ፍቅር መጣችና፣ አረ ውሸት ነው፣ ውሸት ነው፣ ውሸት ነው ከዛ ለሊም እንደዛ ብላ ነበረ። በስተ መጨረሻ ባርኮት ሁሉም ነገር ውሸት እንደሆነ ለጥቅም መቅረቧን ሲያውቅ፣ ቤዚቾ ውሸታም መሆኗ ሲጋለጥ ከቤት ቦርሳዋን ሰጥቶ አባረራት ማለት ነው። መቼም ያው የሚያስመስል ሰው አንድ ቀን እውነቱ መውጣት አይቀርም። እውነት እኮ መቼም ተደብቃ አትቀርም። እሷ ሸፋፍና ድራማ ከጀርባ ሁና እየሰራች ተቸግሬያለሁ ብትልም አንድ ቀን ደግሞ እውነታው ይወጣል በአደባባይ ማለት ነው። እና ሌሊ ጠርጥራ ነበረ። ሲጀመር ሌሊ በጣም ጠርጥራለች። በነገራችን ላይ በጣም ነው የጠረጠረችው፣ እንደጠረጠረችው ለካም ትክክል ሆኗል ማለት ነው። እና ሲቀጥል ባርኮትና አደይ አሁን የሌለ ፍቅር ጀምረዋል። የመጀመሪያ ፍቅራቸውን ያገረሻ ፍቅራቸውን እያሳደሱ ይገኛሉ። ባርኪ ደግሞ ለአደይ ቀለበት አስሮላታል። ዴቭን በጣም ነው የተበሳጨው፣ በጣም ነው የተናደደው። ምክንያቱም ለአደይ በጣም ብዙ መስዋዕትን ከፍሏል። እስከ ክብረ ሀገር ድረስ በእሷ ምክንያት እስከ በዱላ ወገቡን እስኪሉ ድረስ እንዲሁም ከእሷ ጋርም የተወሰነ ቀን ታግቶ ነው በስተመጨረሻም ኪንጎ እና ዳይመንድ ያስመለጧቸው ማለት ነው። እና በጣም ከባድ ነው። በነገራችን ላይ አንዳንዴ ለእኛ ለእኔ የምትሉት ሰው ምናልባት ደግሞ እንደ ፈጣሪ ፍቃድ ሆኖ ለእናንተ ላይ ሆን ይችላል። የምታፈቅሩ ሰው ደግሞ የራሳችሁ ለማድረግ ጥረት ብታደርጉም ያ የምታፈቅሩ ሰው ደግሞ ሌላ ሰው አፍቅሮ ታገኝታላችሁ ማለት ነው። ያው እኔ እንደተረዳሁት ከሆነ ፍቅር መቼም ተቃራኒ እንደሆነች ነው ግን፣ ባርኮቴ ከዚህ በፊት እንደሚያፈቅራት ሲገልጽላት ፍቅሩን ተቀበለች ማለት ነው ምንም ሳትደራደር። ግን ዴቭ ደግሞ ስለ ፍቅር የሚያዋራት ከሆነ አይ እኔ አሁን ላይ ማፍቀርም መኖርም አልፈልግም፣ ስለ ፍቅር ማውራትም አልፈልግም፣ ቤተሰቤን ማስተዳደር ነው የምንፈልገው ብላ ነው በአራት ነጥብ የምትደመድመው። ለምን ስለማታፈቅረው። እና የአደይ ድራማ በጣም አስተማሪ ነው። ባይ ባይ።